እንኳን ወደ አሰብ አሰበ ተፈሪ እንኳን ልውሰድ ቢለኝ አላም። ነው አሰብ ምናምን አልዘምት። እሱማ የወንዶቹ ተግባር ነው፣ የጀግኖቹ ተግባር ነው። አንተ ዝም ብለህ ጉሊት ቁጭ ብላችሁ አንተና መሰሎዎች በአንጋነታችሁን ቸብች ኤርትራ መንግስት፣ ይመስለኛል፣ አንደኛ የሀገሪቷ ፉል ኮንትሮል አለው። የመጀመሪያው ትንሹ ነገር ከኢሳያስ ጋር ጦርነት ቢጀምር ህወሓት አብይ አሕመድ አስመራን እንዲያጠቃና ኢሳያስን እንዲደመስስ መፍቀድ ማለት በማግስቱ ድራሹ እንዲጠፋ መፍቀድ ማለት ነው። ሊቢያ ለስደት ይዘጋጅ፣ ሱዳን ይኑ። ሁሉም ሀገሬን ልታደግ ብሎ እንደሚገባ እኔ አልተራጠርም። የሀገር ጉዳይ ከባድ ነው። ሁሉም ሰው እንደናንተ ሆዳም ነው እንደሚመስላት፣ ሁላችንም እንደናንተ ሲበሉ የላኩን ነው እንደሚመስላት፣ እዚህም ቤት እሳት አለ። ሌላው ሲነካ ለሀገሩ አንድ እንደሚሆነው ኢትዮጵያውያን የማይሆኑ ነው እንደሚመስል፣ ሞክረው ሞክር፣ እንዴት አንድ እንደሆንን ታያዋለህ። ከመቶ ሰላሳ ሚሊዮን ህዝብ ጋር መጣላት የሚኖረውን ዋጋ ትመለከተዋለን። ከእናንተ ጋር ዘመን መጋራት እንዴት ያሳፍራል! እንዴት ያሸማቅቃል! ህልማለን፣ ስራለን፣ ነጋለን። በጣም ብዙ ነገር የሚጠብቀናለ። ተስፋ የቆረጠ አካል ጭቃ ለቅልቆ ሊያቆሽሸን ነው የሚጎትጠን። ጦርነት አንፈልግም፣ ግን እናንተ አታስፈራሩንም። ዶክተር አብይ ነግረዋል። ጦርነት ከተጀመረ ውጤን ይታወቃል። ሞክር። በነገራችን ላይ ከንግግራቸው እንደምትረዱት ከቋንቋቸው መመሳሰል እንደሚገባችሁ ትእዛዝ የሚሰጣቸው ከአንድ ማዕከል። ኢትዮጵያ የምትሸጥ ሀገር አለችም፣ ማንም ሊገዛት አይችል በዚህ ሰዓት። ምንም የሞተች ውሻ ማለት ነው፣ የሞተች የቆሰለች አህያ ማንም አይገዛት። የእናት ሆድ ዥንጉርጉር ነው። እንዳንተ አይነቱም ኢትዮጵያዊ ተባለ፣ ማንም የማይፈልጋት ማንም የማይገዛት አለ። የኔ ሀገርማ ወርቅናት። ማዲያትም ወጣባት ቆረቆዘችም፣ አማረባትም አላማረባትም እናት ክብር ናት። እናንተ አሁን ጠላት ሆናችሁ የመጣችሁበት በሀገራችን ዘላቂ ጥቅም ላይ ነው ሀገራችንን ነው በአደባባይ እንደዚህ እያላችሁ የምታንቋሽሹ ስለተከፈላችሁ ማን፣ ስለራሳችሁ ገንዘብ ስላገኛችሁ ብቻ። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? አላችሁ ወይ? አለን አለን። እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜው ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን በይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ ሼር ሰብስክራይብ አድርጋችሁ ትጀምሩ፣ የበለጠ እንድንሰፋ የበለጠ እንድንተልቅ ያገዛናል እና እሱ እንድታረጉልን ጠይቄ ነው የምጀምረው። የበለጠ ተደራሽነታችንን ስለሚያግዝልን ወደ ተለያዩ የቴሌግራም ግሩፖችን ቪዲዮቻችንን ሼር ብታደርጉልን እሱን ጠይቄ እጀምራለሁኝ። ዛሬ በቆይታችን በጣም በርካታ ብዙ ነገር ነው የምንመለከተው፣ እየባሰ ነው፣ ጉድ ነው የምናየው፣ ኧረ ዘንድሮ ምናምን የሚያስብል ጉዳይ ነው የምንመለከተው ሻቢያ በጣም ነው የፈራው። ሻቢያ በጣም ፈርቷል። የሻቢያን ፍራቻ እና ደግሞ ምናምን የምንመለከተው በኢትዮጵያውያን ባንዳዎች ውስጥ ነው። በኢትዮጵያውያን ባንዳዎች መካከል ነው። ዘንድሮ መቼስ የጉድ ነው። ከባንዳ ሌላ ሌላ ስም መፈለግ አለብን። ወደ ዋናው ጉዳይ ከመንደርደሬ በፊት እስቲ ይህን ሰውዬ እዩት። እንኳን ወደ አሰብ አሰበ ተፈሪም እንኳን ልውሰድ ቢለኝ አላምነው ነው፣ በእውነት ነው እንኳን አሰብ አሰበ ተፈሪ ይጫታል። በጣም የምትገርም አባባል ናት። እንኳን አሰብ አሰበ ተፈሪም አብሬው አልሄድም አለ። አብሬው አልሄድም አንድ አሰብ ነው። እና ትረስት ያስፈልጋል እኮ አንተ ኮላ ብላ አገርህ ለመሞት ምናምን በመሪ ማመን ያስፈልጋል። ይሄ እንደነ እንዴት አድርገ ነው መጣን? አሁን የሰውዬ አልዘምትም አና ምንም እንኳን አሰብ አሰበ ተፈሪም አልዘምትም እያለ ነው። ማን ጠራ ሲጀመር? ምን አይነት አጋስሶች ናችሁ እናንተ ምን ሆናችኋል? ምን ነው ሚያም 2018 ግን ምንድነው? ምን ባንዳ! በጣም በዛ፣ እያየሁ ነው ገና ከጅምሮ የሁሉ ባንዳ አሰብ ምናምን አልዘንም። ተው እሱማ የወንዶቹ ተግባር ነው የጀግኖቹ ተግባር ነው ማን ጠርቶ ማን አስጠግቶ? አንተ ዝም ብለ ለከፈለ በየሚዲያው ላይ እንትን በል አንተ ዝም ብለ ጉሊት ቁጭ ብላችሁ አንተና መሰሎች ባንዳነታችሁን ቸብችቡ። ይቅርታ ለቃሉ ከዚህ በኋላ ለእነዚህ ሰዎች ቃላት መምረጥ እናቆማለን። በስማቸው እንጠራቸዋለን። ከባንዳ የተሻለ ስም የምታውሱ ሰዎች ካላችሁ ኮመንት ላይ አስቀምጡልን። ማፈሪያ! እንዲህ አይነት የሰው ዝግዛግ ነው። አሁን እስኛ እኚ አሁን አሁን ከእናንተ ጋር ምናም ተቆጥረን ነው መቶ ሰላሳ ሚሊዮን የምንባለው። እንደዛ መቆጠር የለባቸው አይመስለኝም። ምን አይነት የሰው አጉልጉል! ይሄ እንዳለ ሆኖ ግን ሻዕቢያ በጣም ነው የፈራው። ሰሞኑን የማስታወቂያ ሚኒስትሩ የኤርትራው በጣም ፍራቻ የተቀላቀለበት መግለጫ ነው ያወጡት። ኢትዮጵያውያንን በትርክት እያነሳሳብኝ ነው ብለዋል። የኢትዮጵያ መንግስትን ከሰዋል። ኢትዮጵያን ማነሳሳት ብቻ አይደለም ደግሞ ኢትዮጵያውያን በደንብ ነው የሚነሱት፣ ሻዕቢያ ጠንቅቆ ያውቃል። ሻዕቢያ ይህንን ፍራቻውን የሚያረግቡለት የገዛቸው ተላላኪዎቹ ናቸው። እስቲ እነኝን ሶስት ተላላኪ ሰዎች እዋቸው ደረጃ እንደው ኦብጀክቲቭሊ አይተው ነገሩን ከአብይና ከኢሳያስ ይሄ አውዳሚ ጦርነት ቢለኮስ ደህና በሆነ ሁኔታ ፖዚሽንድ ነው የምትለው ኢሳያስን ነው ወይስ እዛ ላይ ለውጥ አይደል? እኔ እዛው ላይ ነው ያለሁት የኤርትራ መንግስት ይመስለኛል። አንደኛ የአገሪቷ ፉል ኮንትሮል አለው የመጀመሪያው ትንሹ ነገር። ሁለተኛ አገሪቷ በተመሰረተችበት እና ፕሬዚዳንት ኢሳያስም የመጀመሪያ ፕሬዚዳንት በሆኑበት ኔሽን ቢልዲንግ ሂደት ውስጥ አጌንስ ዛት ናሬቲቭ የሆነ የኤርትራን ሀገርነት ሁሉ ጥያቄ የሚያስመጣ ነገር ነው የመጣ ስለዚህ የበለጠ መሰባሰቢያ አጀንዳ የሚያገኙ ሁለተኛ ሻዕቢያ ትልቅ ድርጅት ነው የኖረ ነው አገሪቷ ሙሉ ቁጥጥር አለው ስለዚህ በዛ ደረጃ የመጀመሪያውን ነገር ብትወስድ ያለው ሁለተኛ ኮዙም ቢሆን የበለጠ ማሰባሰቢያ የሚሆንና የሚጠሉትም ኃይሎች ሁሉ ሊሰባሰቡ የሚችሉበት ነባራዊ ሁኔታ አለ በተቃራኒው ግን ኢትዮጵያ ውስጥ ያለውን ስታየው ያው አሁን ቀደም ብለን ያልነው ነገር ነው የሚሆነው ማለት ነው። የውስጡ ጉዳይ በኢንተርናሽናል ሁኔታ ስናየው ደግሞ አሁን ያሉት ነባራዊ ሁኔታ እዚህ ትልቁ ሀገር ሱፐር ፓወር የሆነውን አሜሪካን ብንወስድ፣ ፊት ያሉት መሪ በግል ላብይም መልካም ነገር የሌላቸው ሰው ናቸው። በንግግራቸው ሁሉ አይቻለሁ። በጣም ማናናቅም ማጣጣልም የሚወዱ ናቸው። አሁን ግድቡን ሁሉ የሆነች ትንሽ ግድብ ሰርተዋል ምናምን እያሉ ሁሉ ሲናገሩ ነበር። እና ያ ፐርሰናሊ የሆነውን ነገር ሁሉ ኢትዮጵያ ውስጥ የሚደረገውን አለመውደድ ነው ያለው። ኤርትራ ዝግጅት ምንም በቪዲዮም፣ በምንም ነገም ከነጎዳያም ማሳየት እንችላለን። እኔ እኮ እልፋ እላፍ ኮምቦይ የአጭርና የረጅም ርቀት ሚሳይል ተሸክመው ሲምዘገዘጉ ታያለን ለልደት ለምን አንደው ማለት ለበዓል የሚተኮስ ርችት እኮ አይደለም። ድሮን ነው። ያም ድሮን ታጥቋል፣ እነሱም ድሮን ታጥቀዋል። 40 50 ክፍለ ጦር ክትነት እዚህ ማዋጋት ምን ማለት እንደሆነ የሚያውቁ ከዛ ውጪ ባይዘወይ በዓለም ላይ ያሉ ኤርትራውያን በቁጣ አንድ እንዲሆኑ ነው ያደረጋቸው መተኮስ ሲጀመር ደግሞ ኤርትራውያን እና በይታወቃሉ ኮማን ምንም የሚታወቅ ነው አብይ አሕመድ መተኮስና ማጥቃት ሲጀምር የኢሳያስ ተቃዋሚ ነኝ የምትለው በሙሉ ኤርትራዊው በምንም ተአምር አገሩን ለአብይ አሕመድ መራኮቻ እንደፈለግ አርግ ብሎ ሊሰጥ የሚችል አይደለም ይሄ ይታወቃል በፍጹም በእርግጠኛነት መናገር የምችለው አሁን አብይ አሕመድ ህወሓትን አጠፋለሁ ብሎ ኤርትራን ምንም ሳይነካ ህወሓትን ለማጥፋት ቢዘምት ሻዕቢያ ህወሓት እንዲጠፋ ቆሞ ማየት አያዋጣው ፖለቲካል ሪያሊቲው ነው የምነግራችሁ። አያዋጣው። ሌላው አብይ አሕመድ ህወሓትን ባለበት ትቶ። አስመራን ቀድሜ ላጥቃ ብሎ ከኢሳይያስ ጋር ጦርነት ቢጀምር ህወሓት አብይ አህመድ አስመራን እንዲያጠቃና ኢሳይያስን እንዲደመስስ መፍቀድ ማለት በማግስቱ ድራሹ እንዲጠፋ መፍቀድ ማለት ነው። ከኤክስፒሪያንስ ያየነው ነው። ኤርትራዊው ነገር እነካህለሁ ብትል የ80 ዓመት አዛውንት በሉ የ90 ዓመት አዛውንት በሉት በዚህ ጦርነት ላይ እንደሚሳተፍ እኔ እርግጠኛ ነኝ። ሳውዲ አረቢያ ይኑር፣ ሊቢያ ለስደት ይዘጋጅ፣ ሱዳን ይኑር፣ ሁሉም ሀገሬን ልታደግ ብሎ እንደሚገባ እኔ አልጠራጠርም። የሀገር ጉዳይ ከባድ ነው። በጣም ይቅርታ፣ እነኚህን ሰዎች ለጤና ጥሩ ማየት፣ ለጤና ጥሩ እንዳልሆነ አውቃለሁ፣ ግን መልካቸው እንዲታወቅ ስለምፈልግ ነው። አሁን እነዚህ ሰዎች ሻዕቢያን ወክለው እያስፈራሩን ነው። አታፍሩም? ትንሽ የማፈር ማፈሪያ የሚባለው የሰውነት ክፍል ጎሏችሁ ነው። እንደዚህ ሆናችሁ፣ እነኚህ ሰዎች አሁን የኢትዮጵያውያን አንድነት ለመሸርሸር ኢትዮጵያውያን ወደፊት እንደማይሄዱ ለማድረግ አንድነቱ ለመከፋፈል ነው የሁሉ ነገር የሚያወሩት፣ እያስፈራሩን ነው። ኤርትራውያን እንትን ካሉ ከተሰበሰቡ ከዓለም ተሰብስበው የዘጠና ዓመት እንትን ብሎ ከዛ ያደግመዋለ ቢቸግር እንዴት እንደምንሸነፍ ምናምን ሲናገርና ነበር። ሁሉም ሰው እንደናንተ አጋሰስ ነው እንደሚመስላችሁ። ሁሉም ሰው እንደናንተ ሆዳም ነው እንደሚመስላችሁ። ሁላችንም እንደናንተ ሲበሉ የላኩን ነው እንደሚመስላችሁ። እዚህም ቤት እሳት አለ። ሌላው ሲነካ ለሀገሩ አንድ እንደሚሆነው ኢትዮጵያውያን የማይሆን ነው እንደ ይመስልህ። ሞክረው ሞክረው፣ ደግነቱ እናንተም ላኪያችሁም ጠንቅቃችሁ ታውቃላችሁ። ላኪያችሁም የማይደፍረን ጠንቅቆ ስለሚያቅ ነው። አስቀድሞ በትርክት ኢትዮጵያውያን አንድ አደረገብኝ ምናምን የሚለውም ስለሚያቅ ነው። ሞክር ሞክር፣ እንዴት አንድ እንደሆንን ታየዋለ ከመቶ ሰላሳ ሚሊዮን ሕዝብ ጋር መጣላት የሚኖረውን ዋጋ ትመለከተዋለን። ሞክር። እኛውንም እንናገራለን። ጦርነት አንፈልግም፣ ጦርነት አንፈልግም፣ አንፈልግም። ህልም አለን፣ ስራ አለን፣ ነጋ አለን። በጣም ብዙ ነገር የሚጠብቀናለን። ተስፋ የቆረጠ አካል ጭቃ ለቅልቆል ያቆሽሸን ነው የሚጎትተን። ጦርነት አንፈልግም፣ ግን እናንተ አታስፈራሩንም ማለት ይቅርታ ለቃሉ ማለት በጣም ይቅርታ ለቃሉ ግን እናንተ ልክስክስ ያላችሁ ሰዎች ናችሁ። ይቅርታ የምጠይቀው ተመልካቾች ማለት። እናንተ ሻዕቢያ እንደፈለገ የሚጭናችሁ እየት ያላችሁ አህዮች ናችሁ። ምን አይነት ሰዎች ናችሁ? እንዴት ነው የምታሳፍሩት? ከእናንተ ጋር ዘመን መጋራት እንዴት ያሳፍራል፣ እንዴት ያሸማቅቃል። ማለት ጋርቤጅ ኢን ጋርቤጅ አውት እንዳለ ማለት ሆድ እንጂ ጭንቅላት የላችሁ እንዴ? አታፍሩም? ዘመድ የላችሁ? ማለት ዘመዶቻችሁ ቀብራችሁ ጨርሳችሁ ነው የምታፍሩት? ቤተሰብ ምናምን የለም እንዴ? ምንድነው እንዲህ ለፖለቲካ ግልሙትና ራስን መዳር? ሞክር ሞክር። እናንተ ኤክስፖርት ስታንዳርድ ባንዳዎች ማለት ትራሽ በቃ የሰው ትራሽ። ይህ አፀያፊ ናችሁ በእውነት። አብዝቼ ነው የምጠየፋችሁ። በጣም ነው የምታስጠሉት። ስለ እናንተ መልካችሁ መታየት ስላለበት ነው እንዲህ የምናሳያችሁ። መልስ የምሰጠው ለእናንተ አይደለም። መልስ የሰጠን ያለው ለእናንተ አይደለም። የሚያስወራችሁም ሻዕቢያ ነው፣ ለሻዕቢያ ነው እንጂ እናንተ፣ ኤሌመንተሪ ኬዝ ናቸው። አትመጥኑንም፣ አትመጥኑም። ይሄንን የኔና የቤተሰቦቼን ሚዲያ አትመጥኑን፣ ተመልካቾቼን አትመጥኑም። የኔን የቱ ቤተሰቦች አትመጥኑም። ለእናንተ አይደለም የማወራው ለላኪያችሁ ነው። ሞክር፣ ሞክራት፣ በቃ ሞክር ምንም እኮ አይደለም ሞክር። ዶክተር አብይ ነግረውሃል ፣ ጦርነት ከተጀመረ ውጤት ይታወቃል። ሞክር፣ እንደው ሞክሯት። አትሞክሯት ከአለም ተሰብስበ ትዘምታለህ። አለም ነች ነቻ፣ አለም የኛ ሰፈር ነው። ጥራት ሙድ ይዛል እንዴ ኢትዮጵያውያንስ? እኛም ቤት እሳት አለ። ንካና ሞክር። በቃ ነገርኩ እኮ ስለሚያቅ ነው። በነገራችን ላይ ኢትዮጵያውያንን በአንድነት እንደሰረቀ ያውቃል። እንደዘረፈ ያውቃል። ኢትዮጵያውያን ንብረታችንን ማለት ከጀመርን እንደማንቆምም ያውቃል። ምን አይነት ሰዎች ናችሁ እናንተ? የእናንተ አሬ ማፈሪያ! ማለት እንዴት እንደዚህ እንደሚሆኑ እኔ እንጃ። እነዚህ ማለት መድኃኒት አለ ግን፣ ለእናንተ የሚሆን ፓተንት ያለው ባንዳ። ኬት መጣ ኬት ነው የመጡት። በጣም ነው የሚያስጸይፉት በጣም በጣም በጣም በጣም በቃ በጣም ማለት ነው። ትኬት እንደመጡ በጣም ነው የምታስጠሉት። ባትበሉስ ቢቀርስ ማለት እንዲህ የሆነ እንጀራ በወጥ ነው የምትበላው አይደል? እንጀራ በወጥ አትበላል። አሳፋሪ። በነገራችን ላይ ከንግግራቸው እንደምትረዱት ከቋንቋቸው መመሳሰል እንደሚገባችሁ ትዕዛዝ የሚሰጣቸው ከአንድ ማዕከል ነው። በቃ ከአንድ በቃ የኤርትራ እንትን ካለ እኮ ከዘመተ ህዝቡ አንድ ከሆነ እኮ እንትን ይሉላል። ምንድን ነው ስል፣ በባሪያ በጌታው ምን ይፎክራል አሉ። ራሳችሁን ችላችሁ ዛ ፍሩ። ምን አይነት ደግሞ በጣም እኮ እኔ እኮ ያሳፍሩኛል። ማለት ካሜራ ቁጭ አድርገው ነው ፖለቲካ እያወሩ እውቀት ቀመስ ትንታኔ። እውነታችሁን ነው ድክ ድክ እያላችሁልን ነው ኢትዮጵያ በቁርጥ ቀን ልጆቿ ጥያቄዋን ትመልሳለች። መልሳለች። ይብላኝ ለናንተ ቀላችሁ፣ ለናንተ ለምትቀሩ። በነገራችን ላይ ቀጥዬ ለማሳያችሁ ቪዲዮ በጣም ትልቅ ይቅርታ ጠይቃችኋል። የእነኚህ ሰዎች የግርድና ሌቭል የት ድረስ እንደሄደ አሁን ይሄ ሰውዬ ቀጥዬ ማሳያችሁ። ሰው የሚያወራው ስለ ራሱ ሀገር ነው፣ ስሙት። ኢትዮጵያ ሪብራንድ አረጋታለሁ የኢትዮጵያን ኢሜጅ መልሸ ገነባለሁ ብሎ እየተንደፋደፈ የሚገኘው የአብይ አሕመድ መንግስት በምንም ተአምር ሊሆን አይችልም። ኢትዮጵያ የምትሸጥ ሀገር አለችም፣ ማንም ሊገዛት አይችልም። በዚህ ሰዓት የሞተች ውሻ ማለት ነው፣ የቆሰለች አህያ፣ ማንም አይገዛትም። አህያ ቆስሎ ማንም አድኜ አህያ ገብገዛው እቃ ሸከምልኛል ውሃ ሸከምልኛል ብሎ ተማምኖ አህያ የቆሰለ አህያ አይሸጥ በምንም። ኢትዮጵያ የቆሰለች አህያ ነች። ይህ አሁን የሚያወራው ስለ ኢትዮጵያ ነው ማለት በጣም ይቅርታ ለቃሉ አሁን ይሄ ሰውዬ ምን ቃል ያብራረዋል? ማለት በምን ቃል እንግለጸው? ምን አይነት ቆሻሻ ነው? በእናትህ። የኛ ሀገርማ ገዢ ያላት፣ የኛ ሀገርማ የተከበረች ናት። ለመውለድ ለመውለድ እበትም ትል ይወልዳል እላሉ። እንዳንተ አይነቱን ወለደች እንጂ ኢትዮጵያ የእናትህ ዥንጉርጉር ነው እንዳንተ አይነቱም ኢትዮጵያዊ ተባለ። እንዳንተ አይነቱም ከኢትዮጵያ ማህፀን ወጣ። አንተም ኢትዮጵያዊ ነኝ ትላለህ። ሪብራንድ ሊያደርገ ሪብራንድ ያደረከውን ድንቁርናን መጀመሪያ ወደዛ ዞር አድርግ። ዝም ስትባሉ ጭራሽ ነው። ንቀናችሁ እኮ ነው። በእናንተ ቋንቋ ወርደን መልስ ለመስጠት ምላስ አላጠረንም። ንቀናችሁ ነው። ተጸይፈናችሁ ነው። አትመጥኑንም ብለን ነው። ምን አይነት ቆሻሻ ሰው ናት ኢትዮጵያ? ሀገርህን ነው እንዲህ የምታበሻቅጠው። እንግዲህ ይህንን የትግራይ ወጣቶች ስሙ። ከዚህ ጋር ይህን ሰውዬ ምንትን የሚለው ለትግራይ ነው የምታገለውና፣ ኢትዮጵያ ማቼስ ማለት የትግሬውም፣ የአማራውም፣ የኦሮሞውም፣ የሽናሻውም፣ የኩናማውም፣ የሃደሬውም፣ የሀረሬውም፣ የሁሉም ናት። ያንቋሸሸን ሰብስቦ ነው ማንም የማይፈልጋት ማንም የማይገዛት አለ። የኔ ሀገርማ ወርቅ ናት። አንተን ከፍ ይቅርታ፣ በጣም ለቃሉ አንተን ከፍነ ሌላ ምን የሚገልጽ ቃል የለም። ግልብ መሀይም፣ የመሀይም ባንዲራ፣ ቆሻሻ። በጣም ይቅርታ ለቃሉ እነዚህ ሰዎች አውርዶ ወርዶ ያወርዱናል። ምን አይነት ሰውነ? ምን አይነት ሰውነ? በእናትህ ምን አይነት ታስጠላ! ምን አይነት ነህ? እንዴት ነው የምታስጠላው? እንዴት ነው የምትቀፈው? ከየት ነው የመጣኸው? አንተም አሁን ኢትዮጵያዊ ነህ? እውነት አንተ ኢትዮጵያዊ ነህ? አንተ አሁን ከኢትዮጵያ ማህጸን የወጣው? የኛ ሀገርማ ጌጥ ናት። የኛ ሀገርማ ወርቅ ናት። እናት ደግሞ ምንም ብትሆን እናት ናት። እኛ እናታችንን አሳልፈን አንሰጥም። እኛ እናታችንን አናዋርድም። አንተ ግን ውሻ ነህ። ሀገርማ ሀገር ናት እናትማ እናት ናት ማዲያትም ወጣባት ቆሮቆዘችም አማረባትም አላማረባትም እናት ክብር ናት አንተ ግን አንተ ግን እህየት ያልቃ ህያ ለእኛ ጌጣችን ናት አገራችን ደህየችም ገዥ አገኘችም አላገኘችም ለእኛ ሀገራችን ናት እንዋደቅላታለን ለእኛ ሀገራችን ናት፣ ዋጋ እንከፍልላታለን። ደግሞ አንተ እንደምታበሻቅጣት ቅጣት አደለችም የእኛ ሀገር። የወርቅ ፍልቃቂ ያም አንተ የምትላላክም፣ ደግሞ ሀገር ሀገር። አረ ተናግራችሁ አታናግሩን፣ ወርዳችሁ አታውርዱን። ምን ይመስላል ይሄ ቆሻሻ? አጸያፊ ነህ። የሰው አጉል አጉል ሲያስጠላ በጣም ቆሻሻ ናችሁ። በጣም ታሳፍራላችሁ። በጣም ማለት ሰው እኮ ይሄዳል። ስልጣን እኮ ይሄዳል፣ አላፊ ነው። ዛሬ ስልጣን ላይ ያለ ነገ አይኖርም። ሀገር ነች የምትቀጥለው። እናንተ አሁን ጠላት ሆናችሁ የመጣችሁብን በሀገራችን ዘላቂ ጥቅም ላይ ነው። ሀገራችንን ነው በአደባባይ እንደዚህ እያላችሁ የምታንቋሽሹ፣ ስለተከፈላችሁ ማር፣ ስለራሳችሁ ገንዘብ ስላገኛችሁ ብቻ። እጅግ እጅግ ታሳፍራላችሁ። እጅግ እጅግ ቆሻሾች ናችሁ። ይብላኝ ይብላኝ ይብላኝ እናንተን ሰው ብሎ ለሚያዳምጥ ግን። ያውቃሉ፣ ላኪዎቻችሁ ያውቃሉ። አሁን እናንተ የላኪዎቻችሁን ፍርሃት ለማሳገስ ነው እንዲህ ሰማይ የምትቧጥጡት። ሰማይ ብትቧጥጡ፣ ምድር ብትፍቁ፣ ብትንፏቀቁ፣ ዳዴ ብትሉ፣ በንብርክክ ብትሄዱ አታስቀሯትም የእኔን ሀገር። ካሰበችው እንዲህ የሚያንዘረዝራችሁ ፍራቻ ነው። ሁሉም ሰው እንደናንተ ባንዳ አይደለም። ሁሉም ሰው እንደናንተ አይሸጥም። ሁሉም ሰው እንደናንተ ለድንቁርና አይዳርም ለሀገሩ ይዋደቃል። ሀገራችን ለኛ ጌጣችን ናት። እናንተ እንደምትሏት አይደለችም። የከበረች ናት። እናንተ እንደምትሏት አይደለችም ደግሞ ማለት ነው። እንደዛ ራሱ ቢሆን ሀገር ሀገር ናት፣ ግን አይደለችም። የኔ ሀገር ማንም ሊያገኛት የሚመኛት ግዙፍ ሀገር ናት። እንደናንተ አይነት ኮሳሳ እንዳንተ አይነት አናሳ የሰው አናሳ የአስተሳሰብ የጭንቅላት ላይ ያለው በምን እንደምትጠቀምበት እማ አጋስስ እንዳንተ አይነት የሚያበራራት አይደለችም የእኔ ሀገር። በጣም ይቅርታ ዛሬ በተጠቀምኳቸው ቃላቶች እነኝህ ሰዎች የሚገልጣቸው ሌላ ቃል ስለማላገኝ ነው። እነኝህ ሰዎች በሚያመጡት ጣጣ ሀገር ዋጋ መክፈሏ በጣም ልብ ስለሚያደማና ስለሚያም ነው። አስጸያፊ ሰዎች ናቸው። እጅግ እጅግ አስጸያፊ ሰዎች ናቸው። በጣም አስጸያፊ ሰዎች ናቸው። ግን እምለው ነገር ለእናንተ አደለም፣ መልሱ ለላኪያችሁ ነው። እነኚህ ሁሉም ሰው እንደነኛ አይደለም፣ ሁላችንም እንደነኛ አደለንም። የሀገር ክብር እናውቃለን። የሀገር ሉዓላዊነት ትርጉሙ የት ድረስ እንደሆነ እንረዳለን። ለዛም የትኛውንም ዋጋ እንከፍላለን። ግን ኢትዮጵያውያን ሰላም እናስቀድማለን። ቢሰነዝር አጥንት የሚያወልቅ ቶሎ አይሰነዝርም ከሰነዘረ የሚፈጠረውን ስለሚያውቅ ማለት እና ብንነጋገር ይሻላል። በአንዳ ምናም በማሰማራት አጋስስ አጋሶቹን ለቃቅማችሁ ኢትዮጵያውያን ለማስፈራራት የምትሞክሩ ሰዎች ሌላ ቦታ ሞክሩ። ቦታ ተሳስታችኋል። የተሳሳተ ቦታ ነው የመጣችሁት። እዚህ የሚፈራ የለም። አድራሻ ቀይሩ ማለት ነው የምፈልገው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል። ሁሉም በጎ ይሆናል። ሁሉም ሸጋ ይሆናል። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ጉዴ ዮሃንስ ኮነር ቤተሰቦች፣ ዮሃንስ ኮነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ቸርቆዩን የነገሰ ይበለን። ቼርስ